ው መሰ ሰ በደንብ እ በየሱስ ሁሉንም የሚችለው ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞ በአንዱ ልጅ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞታ በተቀበረ ወደ ሲኦል በወረደ በሶስተኛም ቀን ከሙታን በተነሳ ወደ ሰማይ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሞታን ላይ ሊፈርድ ከዛ ዳግመኛ በሚመለሰው በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት ሐዋርያት ቤተ ክርስቲያን በቅዱሳን አንድነት በኃጢአት ስርየት በአካል ትንሣኤና በዘላለም ህይወት አምናለሁ። አሜን አሜን አሜን አሜን አሜን። እናምንዲ እናምናለን። አሜን። ኦኬ። አሜን አሜን አሜን። ታብ ታብ አድርግ፣ ኮፒንግ ካርድ ሼር አድርግሽን። አብዬ አንተ ደግሞ እንግዲህ እንጸልይና እንጀምራለን። እግዚአብሔር ሆይ ሌቱን በሰላም አሳድረህን፣ ደግሞ ለዚህ ሰዓት ስላደረስከ እናመሰግናለን። ቃልህን ጊዜውን ባርክልን። ሌሎችም ደግሞ ቀኑ ሙሉ ሲውሉ የነበሩትም ቃልህን ጸጋ ይብዛላቸው። እግዚአብሔር ሆይ ቃልህን አስተምረን፣ ጊዜ የተባረከ ይሁን። ብዙዎች ወንጌልን ይስሙ በኢየሱስ ስም አሜን አሜን አሜን አሜን። እስቲ አንድ ጥያቄ ልጠይቃችሁና መልሱልኝ። ክርስቲያን ደጋግሞ ኃጢአትም ሲሰራ

የስቸርችልም ትጁ ራሄል የስቸርችልም ትጁ አይ ቲንክ ቃልወት መሰልሽኝ አይደል ቃልወት ነሽ ቃልወት ቃልወት ናት አያቸው ቃልወት ናት ኦኬ መዝሙር ዘምር ያለሽ መዝሙር መዘመር ትችላለሽ

ምን ማለት ነው? በአማርኛ ንገሪ። ግድ እንደምንም አድርገሽ ንገሪ። ሀሳብን ብቻ ምስጋና ነው ምንድን ነው ምንድን ነው የሚለው ያው

አብይ ደግሞ እስኪ አንድ ዘምር ብልና ዛሬ አብይ የምዘምረው በኦሮምኛ ነው። ባለፈው የዘመርኩት እኔ

አሜን ጎብታ ኬኞማ ኬኛ ኬኞማ ኤኙ ኑራ ቡደታ ጎብታ ኬኞማ ጌታ የኛ ነው። ጌኛ የኛ ነው። ጌታ የኛ ነው። የእኛ የእኛ ነው። ማነው ከእኛ የሚወስደው? ጌታ ነው። ኢየሱስ የእኛ ነው። የኛ ነው። አሜን አሜን። ይሄ እንግዲህ ልጆች ሆነን ሰንበት ትምህርት ሰንበት ትምህርት ሰንበት ትምህርት ላይ ስላሴ ሆነን ስንዘምረው የነበረ መዝሙር ሰንበት ትምህርት ሆነን ስላሴ ሲያስተምሩን ስላሴ ካቴድራል ከዛን ነው ጌታ ያገኙት እና እዛ ውሳኛ ነው ጌታን ያገኘት። እኔም ታብላክ ወንድም ኦኬ ወደዚህ ከመጣ በኋላ ደግሞ

ዋንሃ ንጌዌቱ አንተ ብቻ ጌታ አንተ ብቻ፣ አንተ ብቻ ጌታ አንተ ብቻው፣ አንተ ብቻ ጌታ አንተ ብቻው፣ አንተ ብቻ ጌታ አንተ ብቻው። አሜን፣ አሜን፣ አሜን። እሺ፣ ወደ ጥያቄ ልመለስና ክርስቲያን ክርስቲያን ደጋግሞ ኃጢአትን ሲያደርግ በምን መንገድ ላይ ያለ ይመስላችኋል? አንድ ኃጢአት አይደለም፣ ግን አንድ ክርስቲያን ደጋግሞ